ቤተሰቦች ይህን ሾካኮች እንዴት ናችሁ? ሁላችሁም በአለም ላይ የምትገኙ እንዴት ናችሁ? ለማንኛውም የሆነች ቦታ ልሄድ ነው። ዲቦራን በመሀል አለች፣ ዲቦራ እየሰላምበች አለች። ያው ታውቃላችሁ እኔ ከቲክቶክ መውጣት አልችልም። መቼስ ቅንድቤን ነው መጀመሪያ የምጀምረው። ቅንድባችን እናስተካክል። ትንሽ ሳይበዛም የከብተቀብተን አንዳንድ ቦታ እንወጣለን ውዶቼ ፕራይመር ተቀብቻለሁ። ከዲቡራ እየለፈለፈኝ ነው ጋይስ፣ እሷን ድምጽ ነው የምሰሙት። ፕራይመር ተቀብቻለሁ። አሁን ፋውንዴሽን ልቀባ ነው። ፋውንዴሽን ያልቃለች፣ አዲስ ገዛለሁ ግን ባለችው እጠቀማለሁ። ኢዚ ብለር የሚለው በጣም ሀሪፍ ነው ውዶቼ። ቢያልቅም ግን ሙጥጥ አርጌ ውስጡን እቀባለሁኝ ውዶቼ። ሙሉ ሜካፕ ስቀባ ላሳየዋችሁም በመሀል ረሳሁትኝ። ለማንኛውም ፀጉሬን አስተካክዬ ፎ አድርጌው እመጣለሁ። ልብስ ቀይሬ ምናምን ነገር እና አብረን ተያይዘን እንሄዳለን። ዲቦራና እኔ የሆነ ነገር ጠይቀናል፣ ኮመንት ላይ ከስር አስቀምጦልን። ቋንጃ ምንድን ነው መልሱልን። እስኪ ፀጉሬን ላስተካክል። ለሳለው ጋይስ አሁንም እንሄደው ሲፎራ ነው። ሜካፕ አልቆብኛል ብያቸው አልነበረ ቅድም? እዛ አብረን እንሄዳለን። አየሩ ደስ ይላል፣ ግን ደግሞ ይሞቃል ምናምን ነገር ማለት ነው። ለማንኛውም ሲፎራ ንግድ እግሪ ኒውቲ ሲፎራ መጥቻለሁ። ላሳያችሁ የሚፈልገውን ፋውንዴሽን አይ ቲንክ ኢዚ ነው እዚ ጋ ያለው ጋይስ፣ የሚፈልገው ፋውንዴሽን ላሳያችሁ፣ ይሄን ነው ኢዚ ብለሪ። ቁጥሩ አለላችሁ እዚ ጋር ይታያል። ምስል ያደው ነው የምፈልገው ደግሞ ሴቲንግ ስፕሬይ ወን ሳይዝ የሚባለው ነው። አሳያቸዋለሁ ውዶች። ምን ያህል ፐርፊም እንደምወድ ታቃላችሁ አይደለ? እና የምፈልገውን ፐርፊም አይቼ እገዛለሁ ነው። በብዛት አሉኝ ግን ሊያድስ ከመጣ የምፈልገው ፐርፊም የሆነ ፐርፊም ለማየት ነበረ፣ አላገኘሁትም። ለማንኛውም ይህንን ብቻ ነው የገዛሁት። ይዣቸው እሄዳለሁ የሆነ ቦታ ጋይስ፣ ከሲፎራ ይኸው ገዝቼ ወጥቻለሁኝ። አሁን የሚሄደው ማለት ነው፣ ምንድን ነው፣ ሺን ላይ የምታገኟቸውን ልብሶች ምናምን ነገር እኛ ጋዚ ቪቫ ፋሽን የሚባል አለ ማለት ነው። አሳያቸዋለሁ ብያለ ነበረ፣ እዛ ወስጄ አሳያቸዋለሁ። እሺ ማሮቼ እና እዛ እንሂድ። ስማሙ ንድፍስ ቅዱሰ ራይላ ሽን ይህ ንፋስ ነው ያነሳው ነው። ቪቫ ፋሽን ያልኳቸው ቦታ ወስዷቸዋለሁኝ። የሺ ልብሶች በአካል አሉ፣ እኛም ጋር ብያችሁ ነበረ። ፊት ለፊት ያለው ነው ቪቫ ፋሽን ውስጡን አሳያችኋለሁ። ማሮቼ ወይ መከራ አሮ ነው ለዊንተር እቺ አታምርም? ማሮቼ ብራውን መሆኗ ተመቸችኝ። ያስጠላል ነገሩ። እስኪ ዋጋው ትኒ ነው። በጣም አሪፍ ነው ዋጋቸው። ሌሎችን እስኪ የምትፈልጓቸው ቀሚሶች አሉ። አያምርም? ገይሴ ወደድኩት በኢየሱስ ስም ሲያምር እመለሳለሁ። አንዴ ላሳያችሁና ማለት ነው ያላቸውን ነገር የምትፈልጉት አለ ሺ ላይ ሄድ አይጠበቅብንም ማለት ነው። እኔ እንደዚህ አይነት ቀሚስ እርስ አላያችሁን ከዚህ እየገዛው እኮ ነው፣ እና ያችን ወድ እርኳቴ በረጅሙ በአጭሩ በምትፈልጉት አለላችሁ። ወዶቼ አሜሪካን ያላችሁ ቪቫ ፋሽን ያለበት ቦታ ማግኘት ትችላላችሁ። ጓዶቼ ልገዛው ነው ይሄ አሁን ሰላሳ ሰባት ዳላር ነው። ሚዲየም ነው የማደርገው። ሚዲየም ኢትዮጵያ ቲክቶከሮች የሚለብሱት ጅንስ በአይነት ነው እንዳውም ያላቸው አልፌው መጥቼ ነው። አይ ቲንክ ዊንተሩ ስለመጣ መሰለኝ ዊንተር ነው ያላቸው። ሸርበኔ ምነው? እስኪ እንየው ማለት ነው ብራ የፋሽኑ ጅንስ አላቸው። በጉርድም አላቸው፣ እዛ ጋ ማለት ነው። በቁንጣም አላቸው። እኔ ግን የሆነ ቤት ነው የምገዛው፣ ጄኔክ ነው የሚባል ቦታ። አላሪፍ ነው ይህ። ራሱ ዛሬ የለበስኩትን እዚህ ነው የገዛሁትን እና ሰባት ቀን ሙሉ ሽን ላይ ጠብቃችሁ፣ አይ ቲንክ ይሄ ዊንተር ነው ይሄ ልብስ ለብሻ አይታችሁ ታታቁ። ይህንን አለኝ እና ሰባት ቀን ሽን ላይ ጠብቄ ከምለብስ። ይገባቸዋል። እዚህ እንትን ብንል ይቀለናል። እስኪ እንሂድ። ትንሽ የሆነ እንትን ነው ይህ። ስታምርች ኦልድ ስኩል ጃኬቶች ምናምን ለዊንተር የሚሆን አላቸው። አይ ቲንክ አሁን ዊንተር ስለሚመጣ መሰለኝ አሁን አውጥተውታል፣ ተውታል ማለት ነው። ጫማዎች ተው አይነት ነው ልዛ ያለው ማለት ነው። አሳያቸዋለሁ። ቶቻቸውን ላሳያችሁ ማለት ነው። አሉ በፈለጋችሁት አይነት አለ። የመጀመሪያውን እገዛዋለሁ አለ። ለዩት ይህ አለኝ ባጭሩ ጥቁር ማለት ነው ያለኝ አዙሬ ላሳያችሁ። የፕሮም ድሬሶች ምናምን አሉ። ይሄው ቡትሶቻቸው ግን ያምራሉ። ያምራላ እኛ እዚህ እኮ በፍላጎታችን ያለን እናንተ ወይ ጌታ ሆይ። ግን ይሄ መቼስ ስኖ ሲመጣ በረዶ ሲመጣ ዊንተሩን የሚለበሰው ስማም ትርቀቱ ግን ጌታ በኢየሱስ ከዚህ ጋር መሄድ ከብራውኑ ጋር መሄድ ይመስለኛል። አይ ማይድ ብራውን በብራውን ማለት ነው። ግን በጥቁሩ ባጭሩ አለኝ አጭሩ አለችኝ። ልግዛው ይቅር ሁለልቦንኩ እዚህ በሌዘር የሚመሳስሉ አሉ። አልወድም እኮ እኔ። ግን ይህ አይቲንክ ይሄዳል መሰለኝ። ንተር የሚሆንላችኋለ። ቆይ አንዴ፣ ይሄ ይሄ ደግሞ ምንድን ይሄ? አያምርም። እንደዚህ አይነት በቀይ ለብሻ ላያቸው ስማ ወንድም፣ ፈስ ያለች እስኪ። ምንም ዛሬ አይን ውስጥ የገባ ነገር የለም። እስኪ ምን አይነት አላቸው። ረቆ እና የተረጋጊ ስፖርት ነገሮች አሉላችሁ። ጂም ስትሄዱ የእኛ ሴቶች መቼ ሳንሄድም። ጂም ስትሄዱ ምናምን ነገር አለላችሁ። ወይኔ ቢጫው ምንድን ነው? እንደዚህ አይነት ልብሶች ቦርጫችሁን ኤዲት ካላረጋችሁ በስተቀር አይለበስም። ጌታ ወገባችሁን ኤዲት ማድረግ አለባችሁ፣ ወይ ደግሞ ቀጭን ሰው መሆን አለባችሁ እንጂ በምንም ታሪክ መልበስ አትችሉም። ተመልሽ የመጣውኝ እዚህ ጋር ብሌዘር የምትወዱ ሰዎች፣ ይሄ ፋሽኑ ቀበቶ ወይም በአይነት ነው ያላቸው። በአይነት እኔ ለብሼው እንደውም አላያችሁትም። በአይነት ነው ያላቸው ማለት ነው። በምትፈልጉት ስታይል አላቸው ይሄ ሜካፓቸው ምናምን ነው ዩ ያቀበቱ ያልኳቸው በአይነት ነው ያላቸው። ጌጣጌጡን አለፍኩት። እኛ እዛ ፕላስ ሳይዝ የሆኑ ናቸው። ደንቦች ደንቦች ደንቦች ደንቁርትዬ ያሉ ሰዎች ናቸው ወደዛ የሚሄዱት። እኛ ቀጫጭኖቹ እንመለስ። ደሞችን ይዛውን ሶስት ቀን ታልቅስ። የጆሮ ጌጣጌጣቸው ምናምን ይሆና እኛ አንገታቸው ምናምን ብዙ የምፈልገውን ነገር አላገኘውም፣ ግን ለማንኛውም ረስቼው ቆይ ሪሲቱን አሳያችኋለሁ ወይ ቤት ስገባ ማለት ነው። ስንት እንትን እንዳልኩትኝ እና ደግሞ የሁድ ነግሬያቸው አለበት ወስት ትሬነር ፋሀ ነው የሚባለው ሆዳችሁን የሚያዝበት። እሱን እስኪ ገባ ብዬ ላሳያችሁ የት እንደምገዛ ማለት ነው። የምትፈልጉ ሰዎች ፌስቡክ ምናምን አላቸው እዛ መግዛት ትችላላችሁ። ወስት ትሬነሩ የምትፈልጉ ሰዎች እዚህ ነው የሚሸጠው። በአይነት አልላችሁ ማለት ነው። በዚህ በትንሹ አለ፣ ብዙ አይነት አለ። በር ላይም ባላችኋለሁ፣ አለ። ቆይ ላሳያችሁ። ሆሮ በዚህኛው አለላችሁ፣ በዚህ የመሃሉ አለኝ። የዚህኛው ማለ ውዶቼ፣ እየጨለመ ነው። ሳይዘጉ እዚህ ጭጋ ጆሮዬን መበሳት ፈልግ ያለውና እዛን እንሂድ ግን ተከመኝ ምስማም ምግብም አልበላው እንቅልፌ መጥቷን እና ጆሮዬን እዚህ ጭጋ እንበሳ መንገድ እየሄድኩ ነው። አያችሁ፣ እየጨለመ ነው ግን ምደርስ ይመስለኛል። እየጠበኩ ነው። እዚህ ነው የሚበሱትኝ። ቆየ ሰውየው ግን በጣም እራበኝ እና ስቴክ መብላት አማረኝ እንሂድ።